ትልቁ ፀባችሁ የነበረው ዱቄት አለቀ ነበር። በዛ ሀ ብሎ ፀባችሁ ጀመረ። በዱቄቱ ምክንያት ዱቄት ለምን አለቀ ብላ ስትናገርሽ አንቺ አለቀሽ። ከዛ በማልቀስ አይደለም ሩብያ ደግሞ በዱቄት ለሐያት አይደለም መሰለሽ፣ ጠዋት ዳቦ ብቻ ምንድን ነው ሰሙን ብቻ እንደሚበላ እሷ በሀቅ ተናግራለች። ይህንን ግን ያደረግነው ሙኒት እንዳትበሉ በሉ ብላን ሳይሆን ስንመጣ ጀምሮ የነበሩ ሰራተኞች ሰሙን ብቻ ዳቦ ብቻ ስለሚበሉ ያለሚቀባ ነገር ስለሚበሉ እነሱን ተከትለን ነው እንጂ ሙኒት አፏን አውጥታ ይህን ሰራተኛ እንዳይበላ አላለችም ብላለች። ስለዚህ በዚህ በጅማሯ ሀቀኝነቷን አይተናል። ትቀጥል ሀያት ቀጢ ስለዱቃንቺ ሀያት መዲና ግን ያለሆነ ያለችው መዱ የመጀመሪያው ጸባችሁ በዱቄቱ አይደለም፣ ከዛ በሩቢያኑ ደግሞ በሩቢያኑ ደግሞ አሁን የመጨረሻው ፀባችሁ ነው። ወይዬ እና ቆይ ቆይ መዱዬ፣ እና ከዛ እኔ የገባሁበት ምክንያት ነይ፣ ሀያት ከዚህ በፊት የኡሚ መስፈርቷ አስቤዛ ከማለቁ በፊት የሳምንት ነገር ሲቀራችሁ ቀድማችሁ ንገሩች ትላለች። ስለዚህ የሆነ ነገር ሲያልቅ ሂጅ፣ መዱን ጽፈሻል? ስለ አዎ ጽፌያለሁ፣ ትለኛለች ጽፈሽ ነው ወይ ያለቀ ስላት አዎ ያለው ትላለች፣ መዱ ማለት ነው። ግን ከዚ በዚህ መሃል እኔ የኦሚ ኳሊቲዋ ይሄ ለምን ጊዜው አለቀ መጣኩሽና፣ እንዲ ነው እንዲ ነው አትልም። ስለዛ መጣ ስለማትከታተል በጣም ቢዚ ስለሆነች ከሳምንት በፊት ንገሩን የምትልበት ምክንያቷ ይሄ ነው። ሁለተኛ ነገር ደግሞ ቁልፍ የቆለፈች ከመዲና ነው የጀመርነው። ከዛ በፊት ሌላ ልጅ ነበረች፣ ሁለት ልጆች ነበሩ ከኔ እኔ ስመጣ አንድ ነበረች ከመሃል አንድ ነበር፣ አስገባን። አሁን እቺ ናት። እና መዱ ስትመጣ ቁልፍ ተጀመረ። ለምን የተቀመጠን ነገር በስነ ስርዓት በፕሮግራም መጠቀም ስላለባችሁ። ማሻላ ቤቱ ሰራተኞች ብቻ ሳይሆኑ፣ ወይስ ኖ ኩሽና ሰራተኞች ብቻ ሳይሆኑ፣ ሀቡዬ የሚታገዙ እህቶቻችንም ይመጣሉ። ስለዚህ ያው አንዳንዱ ዘሎ ቆሻሻ እንኳን ጥሎ የሚወጣለ አንዳንዱ ደግሞ ስነ ስርዓት ያለው ያለ የተሰጠውን ብቻ የሚወጣለ። የኔ ራሴ የሀበሻ ሀበሻ የኛ ያየሁትም ነው። ነገ መልቅያማ መልቀማ የምጠየቀው ነው እዚህ ጋር እና እኔ ኡሚ መታ ይሄ ለምን ጊዜው አለቀ ስትል አልሰማሁም። ከዛ መዱን እንዴ ለምንድን ነው ምናምን ብዬ ስጠይቃት እሷ ራሱ እኔን ጠይቃኛለች። እኔን እኮ ለምን አለቀ ብላኛለች ብላ መዲና ራሷ ነግራኛለች። እኔ ግን አልሰማሁም። ኡሚ እንደዛ ስትል ሰምች አላውቅም ብያታለሁ ሁላ ማለት ነው። በዱቄቱም አሁን በሩቢያም ደግሞ አነሰ። መዲና የለም ለብቻ የተቀመጠ የለም። ኡሚ ደግሞ ከምን ወጣና በበኋላ ላይ ከላይ ተጨመረ ነው። እንግዲህ ትልቁ ጸብ መዲና አውጥታ ከሌላ ቦታ ስታቀርብ ያየሰው የለም ግን፣ ቀርቦ ከሳህኑ ውስጥ ታይቷል። ነዛ ሶስት ምስክር። በጣም ተራ ነገር እኮ ነው። መዲናማ ስላልገባሽ ነው። የሩቢያኑን እኔ ላስረዳሽ። ይኸውልሽ፣ ቅድም አልተነተንኩትም እኔ እንደዚህም የሚወራ ስላልመሰለኝ። ምንድን ነው የተፈጠረው? ዊኬንድ ስለሆነ እንዳልኩሽ ትልቋ ልጄ ቤት አለች። ሁለተኛዋ ልጄ ሩቢያን ተሰርቷል። የዛን ዕለት ባለቤቴም እንትን ዳይቱን እንትን ይልና ያፈርስና ከእሷ ጋር ይበላል። መጥተው ኤሹን እንደዚህ ነካ ሲያደረጉት፣ ሀቡ ሶስት አራት ፍሬ ሩቢያን አለ። ምንም ነገር የለውም። የሩቢያን ስራ እንግዲህ እኔ እልም ያልኩ ባለሙያ ነኝ። ነግርሽ አለው እንዴት እንደሚሰራ አብረሽ ስትሰሪው ሚክስ የሆነ ነገርና አብሮ የበሰለ ከኤሽ ጋር የበሰለ ነገርና ከላይ የተጨመረ ነገር ያስታውቃል። እሺ ሩቢያኑ የለም ውስጡ ልጄ ምን አሰ ባለቤቴ በቃ አልበላም እንደዚህ ብሎ ትቶ ተነሳ ልጄ ምን አሰበች አንሷት ይሆናል ቢሆንም ለምንድን ነው ለማማ ያልነገረችው ብላ እዚህ ቢሮ እያለሁ ነው የነገረችኝ ተውኩት በቃ እዘዙና ብሎ ስመጣ አናግራታለሁ አልኩኝ ስመጣም አናገር ምን አረኩ መጀመሪያ ቀጥታ ሩቢያኑ ጋ ነው የሄድኩት ሄጄ ሳየው ሩቢያን አለው በእርግጥ እኔ ትልልቅ ሩቢያን ገዛለሁ ግን በሰል ስላረገችው ምን ሆኗል አንሷል ይኮማተራል በጣም ሲበስል የመሰለኝ ስላነሰ ያስጠላቸው ስለማይወዱን የቤት እንደዛ ነው የመሰለኝ። ገብቼ ምን አልኳት፣ ካውያ ይዛ ነበረ። ማነሽ መዲ፣ ስትሰሪ ሩቢያኑን ገባ አታርጊበት፣ በጣም አይብሰል፣ እንትን እንዳይል፣ እንዳይኮማተር። እንደገና ደግሞ ምን አልኳት፣ አሰራርሽ ግን ልክ አደለም። ሩቢያኑ ከላይ እየተበተነው ነው። ለምንድን ነው አብሮ ሲበስል ከኤሽ ጋር ልዩ ይሆናል። መጀመሪያ አይንሽ ነው መቼ መሙላት ያለበት ለምግብ እና ያምራል ብዬ የዛለት አልተጋጨንም። ኦኬ ትቼ ሄድኩኝ። በማግስቱም ቆንጆ ነገር ሰርታለች፣ መግሉባ ሰርታ ሰላማዊ ነበር። ነገር ግን ዝም ማለቴ ሰራተኞቹም እላይ ያሉት ማለት ነው የኔዎቹ የልጆቼ ሆኑ፣ ባለቤቴም ልጄም ደስተኛ አይደሉም። ማማ አናግረሻታል ትላንት የሆነውን አውቀሻ አለ ትለኛለች ልጄ። በማግስቱ ምሳሳት ላይ ስገባ አናገርኳት። ኮስላት ማማ እኔ ኮፊ ልሰራ ኪችን ስገባ መጀመሪያ ከባባ ጋር ቼክ አድርገ ነው የለሙም ሩቢያን ኮፊ ልሰራ ኪችን ስገባ በሳህን ላይ ተቀምጧል ሩቢያን ለምን እዚኛው ኤሽ ላይ አይደረግም እዛ ለምን ይቀመጣል እንዴት ስላት ይኸው ቲጂን ጠይቂያት አለችኝ ማለት ነው እቤት ያለችው አለች ቲጂ ምንድን ነው ስላት መጀመሪያ ባባም ልጅሽም የለም ሲሉ ሩቢያን እኛም ቼክ አረግን አለች ይኸውልሽ ቲጂም እቴነሽም ሁለቱም ቼክ አድርገው የለውም እኔ ልጠይቃት ስል እንዲያውም ቲጂ ተኝታ ስለነበር ብሬክ ሰዓቷ ነው ተኝታለች፣ መቀስቀስ አልፈለግኩኝም። እቴነሽን ጠራሁኝና እቴነሽ ንገሪያት እስኪ አልኳት፣ ምንድን ነው የሆነው ሰት ሩቢያን መጀመሪያ የለውም ነበር፣ ከዛ በኋላ ደግሞ ሞልታ አመጣችው ሩቢያኑን ብላ ስትነግራት ጊዜ አንቺ የት አይተሽ፣ ለምን እሷን ጠየቅሻት እንዲህ ብላለች። ሳሎን ቤት ናት ያለችው፣ ምግብ ጠረጴዛ ላይ የሚቀርብ ነገር ጥለው ሲነሱ ቼክ አረገች። በኋላ ላይ ደግሞ ኬት መጣ ሲሉ አለች እሷ ኦኬ ከዛ በኋላ ምን አለችኝ? ይኸው ቲጂን ጠይቂ፣ ከቲጂ ጋር ከድስት ውስጥ ለቅሜ ነው እሱ ላይ ያረኩት አለችኝ። እሺ አልኩኝና ልጅቷ ስትነሳ ቲጂ አስር ላይ ነው የምትነሳው። ነይ ቲጂ አልኳት፣ እንዲህ እንዲህ እንዲህ እንዲህ ሆኗል። ማማ አለች መጣሁኝና እኔ ሻሃድ ነግራኝ፣ ልጅሽ ነግራኝ፣ መጥቼ ሩቢያን ድስቱ ላይ ማነው ሳህኑ ላይ ያለውን ሀራራው ላይ አርጊ ብያት ስሄ ከሄድኩኝ በኋላ በጣም ቆየችብኝ እየሰገደች ነበር አለች። ስትቆይብኝ ስመጣ ግን ሩቢያኑ ሀራራው ሙሉ ነው። ሩቢያን እና ወስጃ አቀረብኩኝ እንደገና አለች ማለት ነው። እዚህ ሰዓት ላይ መቆጣት አለብኝ ምክንያቱም እኔም ስመጣ ሩቢያን አላ እንሳህን ውስጥ። ስለዚህ ለምን ይቀነሳል? እዚህ አንቺ አትበይም። በዛ ላይ ተቀንሶ ሌላ ቀን ልትሰሪ ነው? ምን ሊሰራ ነው? አንድ ጊዜ የተደረገ ነገር ከላይ ማበታተኑ የሩቢያኑ ያስታውቃል። ለምን እንዲህ ተደረገ ብያለሁ። ይሄ ነው የሩቢያኑ ኬዝ። የዱቄቱ ኬዝ ደግሞ ምንድነው? የሆነ ነገር ሊሰራ ይሰራ